የሲዳማ ክልል ገቢዎች ባለስልጣን የ2017 በጀት ዓመት አፈጻጸም ማጠቃለያና የ2018 ዓ ም እቅድ ላይ የሴክተር ጉባኤውን አካሂዷል። በመርሃ ግብሩ ላይ ተገኝተው የመክፈቻ ንግግር ያደረጉት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ድህነትን ለማጥፋት የዜጎችን መሠረታዊ ፍላጎት ለማሟላት ጠንካራና ብቃት ያለው አመራር በማፍራት ተያይዞ የሚነሳውን ብልሹ አሰራር ማጥራትና ገቢን በአግባቡ ማስተዳደር ያስፈለጋልን ሲሉም ተናግረዋል። በአግባቡ ከተመራ ትልቅ ሀብት ማመንጨት እንደሚቻል በአግባቡ ካልተመራ እየባከነ ሊቀር እንደሚችል የእስካሁኑ ጉዟችን ያሳያል። በዚህ ሂደት በታማኝነት ግብራቸውን የሚከፍሉ ምስጉን ግብር ከፋዮች መኖራቸው፣ እነዚህን ምስጉን ግብር ከፋዮችን ደግሞ በየጊዜው እየሸለምናቸው እያበረታታናቸው መኖራችንም እንደዚሁ የሚታወስና የሚቀጥል ይሆናል። ባለፉት ዓመታት በክልሉ ለገቢ አሰባሰብ ሂደቱም ልዩ ትኩረት መሰጠቱንና ለውጥ መምጣቱንም ገልጸው በተለይ በክልሉ ያለውን ሀብት ለይቶ በማወቅ ማስተዳደርና በገቢ አሰባሰብ የሚታዩ ክፍተቶችን በመለየት ጠንካራ ክትትል ተደርጓል ሲሉም ገልጸዋል። በአጠቃላይ ዛሬ በምናደርገው ውይይት በገቢ አስፈላጊነት ላይ ትምምን ከፈጠርን ይህንን አስፈላጊ የሆነውን ገቢ የማመንጨቱ ኃላፊነት የኔ ነው ብለን መውሰድና ቅድም በጉድለት የሚጠቅሳቸው ጉዳዮችን ተከታትሎ በማረም የታለመውን የታቀደውን ገቢ ከታቀደው በላይ ማሳካት እዚህ ከሚገኝ ከእያንዳንዱ አመራርና ከሙያተኛው የሚጠበቅ ነው የሚሆነው። ይሁንና የተሰበሰበው ገቢ ከክልሉ አቅምና ሀብት ጋር የሚመጣጠም ባለመሆኑ በዘርፉ የሚስተዋሉ ችግሮችን መቅረፍ እንደሚገባ ጠቅሰው፣ የግብር ከፋዩ ማህበረሰብ ግብርን በታማኝነትና በወቅቱ ለመክፈል መትጋት አለበትም ብለዋል። በታማኝነት ለመንግስት የሚገባውን በመክፈል የክልሉ ፈጣን ልማት የማሳካቱ ጉዞ ሁላችሁም ተባብራችሁ የጋራ ቤታችሁን በጋራ የጋራ ክልላችሁን ሀገራችሁን በጋራ እንድትገነቡ አደራ እያልኩኝ እዚህ የተገኘን የደረጃ የመሪነት ሚና ያለን አካላት እንደዚሁም አብነታዊ ምሳሌ ልትሆኑ ታማኝ ግብር ከፋዮች እናንተም ያላችሁን ልምድ በማካፈል ህዝቡን በዚህ ቅኘት ኃላፊነቱን እንዲወጣ። የክልሉ የገቢዎች ባለስልጣን ዋና ዲሬክተር አቶ ደምሴ ሳቱ በበኩላቸው በ2017 በጀት ዓመት 15.3 ቢሊዮን ብር ታቅዶ በበጀት ዓመቱ ከ14 ቢሊዮን ብር በላይ መሰብሰቡን ገልጸዋል። የ2018 በጀት ዓመት እቅድ የታቀደውም ሐምሌ ወር ከመግባቱ በፊት መሆኑን አንስተው እንደ ክልል የታቀደውን እቅድ ለማሳካት ከአመራሩ ጋር ሰፊ ውይይት ማካሄዳቸውን ገልጸው ገቢን 37 በመቶ በማሳደግ በ2018 በጀት ዓመት 187 ቢሊዮን ብር መታቀዱን አንስተዋል። 2017 ዓ ም ላይ 15 ቢሊዮን 318 ሚሊዮን ብር ነው ታቅዶ ነበረው መሰብሰብ የተቻለው 14 ቢሊዮን ብር ነው። ከሁለት ሺ አስራ ስድስት አመተ ምህረት በገንዘብ ብልጫው ሶስት ነጥብ ዘጠኝ ቢሊዮን ብር በብልጫ መሰብሰብ ተችሏል። የገቢት ጌቱን በተመለከተ አርባ ፐርሰንት ማደግ ችለዋል ማለት ነው። ያለፉትን የአምስት አመታት ከአስር አመት እቅድ ውስጥ ወስጠን የአምስት አመትን የገቢት ጌቱን የክልሉን ስንገመግም በየቀኑ በየአመቱ እያደገ መምጣቱን ነው የገመገም ነው። በ2018 ከዚህ ተነስተን የታቀደው እቅድ ገበያችንን በ37 ፐርሰንት በማሳደግ 18 ነጥብ 7 ቢሊዮን ብር በ2018 ዓም ለመሰብሰብ አቅደናል። የግብር አስተዳደር ስርዓቱን ማዘመንና የግብር አከፋፈል ስርዓቱን ምቹ ማድረግ እንዲሁም ሌሎችንም አዳዲስ አሰራሮችን በመዘርጋት መስራት እንደሚገባ ዳይሬክተሩ ገልጸዋል። የታክስ ስርዓቱን ለማዘመን በየደረጃ ላሉ አካላት ግንዛቤ የመስጠትን ስራ በሰፉ ሰርተናል። ከዚህም ጋር ተያይዞ ነጋዴዎቻችን የንግዱ ማህበረሰብ ከጊዜ ወደ ጊዜ ግብርን በፍቃደኛው ተቀርቦ የመክፈሉ ጉዳይ ልምድና ባህል ወደ መሆንበት ደረጃ ደርሷል ማለት ነው። ቀጥሎ የሚመጣው የታክስ ስርዓቱን ህግ ማስከበር ነው። ይሄ ኢንቴሊጀንስ ተሰርቶ በተለይ የንግዱ ማህበረሰብ ግብይቱን በደረሰኝ እንዳደርግ ይመከራል። በደረሰኝ ሳያደርግ ሲቀር በስልጠና ግንዛቤ ማስጨበጥ ስራዎች ይሰራሉ። የምክክር ስራዎች ይሰራል። እሱን ሁሉ አዳምጦ ማይፈጽመው ከሆነ ጥናት ተደርጎ የኢንቴሊጀንስ ጥናት ይደረጋል። ከዛ በኋላ ኦፕሬሽን ስራ ይሰራል ማለት ነው። በመርሃ ግብሩ ላይ የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞን ጨምሮ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ እንዲሁም የዞን የከተማ አስተዳዳሪዎች፣ የገቢ ስራ ኃላፊዎች የተገኙ ሲሆን በመጨረሻም ከፍተኛ የገቢ አፈጻጸም ውጤት ላመጡም የዞን የወረዳ፣ የከተማ የገቢ ሴክተር መስሪያ ቤቶች ሽልማት ተበርክቶላቸዋል።